ሩታ በሰላም ወደ ቤቷ ገብታለች። ነገር ግን በተለቀቀው ቪዲዮ ብዙዎች በጥያቄ አብርሽ የታለ ሲሆን፣ አብርሽ ነበር በክብር ከሩታ ጎን ቆሞ እንዲሁም ሩታ ከእናቷ ጋር አብርሽም ከእናቱ ጋር ሆነው አጅቦ መግባት የነበረባቸው ለዚህ ክብር እንኳን አልታደለም። ይህ ልጅ ዛሬም አላደገም ወይ? እንዴት ነው አስተሳሰቡ እያሉ ብዙዎች በኮመንት ሲናገሩት ነበር። ጠቅለል ባለመልኩ ሄርሜላ በሰራችው ከባድ ሴራ አብርሽ እዛ ግቢ ውስጥ እንዳይገ የተደረገበትን እጅግ አሳዛኝ ብሎም አናዳጅ ነገር በዝርዝር አስደምጣችኋለሁ። ሁሉንም በዛ ቡታጅራ ያሉ ሰዎች ጉዳዩን አጫውተውኛል። እጅግ ያናድዳል። ሄርሜላ እባክሽ አሁንም ካለሽበት ነገር ተይ፣ እልሁ ጥሩ አይመጣም። ቤተሰብ ያዘነበት ነገር፣ እናቶች የተቆጡበት ነገር ለአንቺም አይጠቅምሽም፣ ለአንቺም አይቀናሽም። ይህ መልእክቴ ዛሬ ለአንቺም እንዲደርስሽ ይሁን። አብርሽ የሰራው ስራ እጅግ ያሳዝናል። እዛች በር ላይ ደርሰህ እንደነበር መረጃውን በዝርዝር ደርሶኛል። ሁሉ ሁሉንም አስደምጣችኋለሁ። በተለይ ደግሞ አብርሽ የት ጠፋ? በዛ ቤትም አልታየም እያላችሁ ብዙዎች ጥያቄ ስለሆነባችሁ ጉዳይ በዝርዝር አስደምጣችኋለሁ። ሰላም፣ ጤና ይስጥልን ውድ ሀገሬ ልጆች። ከሰሞኑ ሩታ በመውለዳ ደስተኛ ሆናችሁ የራሳችሁ የቤተሰባችሁ አካል እንደወለደ ተቆጥሯችሁ እንደወለደም አስባችሁ ለሩታ ፍቅራችሁን ያሳያችሁ እንኳን ደሳለሽ ያላችሁ አብርሽም እንኳን ደሳለህ እያላችሁ ስትቆዩ የነበራችሁ ቤተሰቦቻቸውን ሁሉ ስትመርቁ ደስታችሁን ታካፍሉ የነበራችሁ ቅን የሀገሬ ልጆች ቅን ተመልካቾች፣ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ። ቪዲዮዬን አሁን ላይክ በማድረግ እንድትጀምሩት በአክብሮት በፍቅር እኔ የምጠይቃችኋለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ ስል በትህትና እጠይቃለሁ። ቀጥታ ይዤ ወደመጣሁት ዝርዝር መረጃዎቼ አልፋለሁ። አብርሽ እንግዲህ ልጅ ተወለደለት ብለን ደስ ከማለታችን ሆስፒታልም፣ ከሩታ ጋር አብሮ ታይቷል ብለን ደስ ከመሰኘታ ችን ገና አንድ ሁለት ቀን እንኳን ሳያድር አሁን ከሄርሜላ ጋር የሰሩት ስራ በጣም ያናድዳል፣ በጣም ያበሳጫል። ሄርሜላ የምትባል ግለሰብ አሁንም ቢሆን እልህ መያያዟን አላቆመችም። የአብርሽ ቆራጥነት ማነስ የአብርሽ መወላወል ይች ልጅ ስልጣን እየሰጠ ይች ልጅ ፊት እየሰጠ ገና ከባድ ጦስና መዘዝ እያመጣችበት ይገኛል። አሁን በቪዲዮ በቅርቡ በተለቀቀው በሩታ ቻናል ባየነው የሩታ ጓደኞች የአብርሽ ጓደኞች ሩታን ቤት ስትገባ በትልቁ አቀባበል አድርገውላታል። ኬክ በማዘጋጀት ኬክ ቆርሳ እንድትገባ አድርገዋል። ታዲያ በዛ ቪዲዮ ሩታ ጓደኞቿ፣ ወዳጆቿ በተለይ እናቷ፣ እህቶቿ ነበሩ። በሌላ በኩል የአብርሽ እናትም በዛው ፕሮግራም ላይ ነበሩ። ነገር ግን ብዙዎች ጥያቄ የሆነባቸው ጉዳይ ነበር አብርሽ የታል? አብርሽ የታል የሚል ነበር። በዛ ቪዲዮም እንዳየነው አንድ ሴት ወደ ሩታ በመምጣት ይህ ደስታችን ሙሉ የሚሆነው አብርሽ ቢኖር ነበር፣ አብርሽ ባለመኖሩ ግን እጅግ እናዝናለን በማለት ጠቅለላ አድርጋ ስለ ጉዳዩ ጠቆም አድርጋ ስታልፍ ነበር። ብዙዎችም በኮመንት የተናገሩት ይህን ነበር። አብርሽ እንዴት በዚህ ደስታ ቀን እንዴት በዛሬዋ ቀን ሩታና ጅቦ ወደ ቤት አልገባም? እንዴት እሱስ ከእናቱ ጋር ሆኖ የልጅ ልጇቸውን እናትየው አቅፈው እንዴት አብሮ አልታየም? እጅግ የሚያናድር ነገር ሰምተናል። እንግዲህ በዛ አካባቢ ያሉ ሰዎች ያካፈሉኝ አንድ ወሳኝ ነጥብ አለ። ይኸውም ምንድን ያሉት ሄርሜላና አብርሽ አንድ ላይ ነበሩ ከዛም በኋላ ደግሞ እንግዲህ ወደ ቤት እንዳይገባ ሄርሜላ መልእክቱን አስተላለፈች ነው ያሉኝ። እስቲ ተመልከቱ፣ ቪዲዮ ላይ የአብርሽ መኪና እኮ በር ላይ ነበረች ነው ያሉኝ። እውነትም ቪዲዮን መለስ ብዬ ሳየው ሩታ ስትወርድ የነበረበት መኪና ነጭ ቱክሰን መኪና ነው፣ ነጭ ቱክሰን ወይም ጄቱር ጄቱር መኪና ነው። በእርግጥ የአብርሽ መኪና ታዲያ በመልኩም ነጭ እንደሆነ ብዙዎቻችን እናቃለን። የብሩኬ መኪና ጥቁር ነው፣ የአብርሽ መኪና ደግሞ ነጭ ነው። ታዲያ ያ መኪና በር ላይ ቆሞ ነበር፣ በክብርም ስትወርድ ከዛ መኪና ይታይ ነበር። ታዲያ እንዴት ነው ልብ ያላላችሁት? አብርሽ እኮ እዛው ድረስ ደርሶ ነበረ። ነገር ግን እንግዲህ የሄርሜላን ትዕዛዝ ተቀብሎ ይመስለናል ሩታ ልጇን አጅባ ወደ ቤት ስትገባ ምን እንደነካው ምን እንደሆነ ባይታወቅም እሱ እዛው ጋር አውርዷቸው ቪዲዮን መግባት አልፈለገም መቀረጽም አልፈለገም። በዛው መኪናውን አስነስቶ ተመልሶ ሄዷል ብለው ነው መረጃውን ያሰሙኝ ማለት ነው። ከአባቱ ጋሽዬ ጋር ራሱ ከባድ ፀብና ከባድ ብጥብጥ ውስጥ እንደሆኑ እንግዲህ መረጃውን እዛ አካባቢ ያሉ ሰዎች ተናግረዋል። ጋሽዬ ያሉት ነገር አለ እኔ የልጅ ልጅ ማዕረግ ያየሁት በሩታ ነው እንጂ በሄርሜላ ላይ አይደለም። እኔ ልጄን የዳርኩት እኔ ልጄን ኑሮ ይስመርልሽ ያልኩት ከሩታ ጋር ነው እንጂ ከሌላ ሰው ጋር አይደለም። የማንንም ሰው እያመጣ የሚያደረገው ነገር በጣም አናዶኛል ብለው ጋሽዬ ደጋግመው ሲናገሩ ነበር። ከልጃቸው አብርሽ ጋር ራሱ በዚህ ጉዳይ በጣም በብዙ ጭቅጭቅ አልፈው እስከ መጋጨት ደርሰው እንግዲህ በሰሞኑ አይነጋገሩም ነበር። እሱ ብቻ አይደለም፣ ጋሽዬ እንግዲህ አብርሽን በመጥራት ከባድ ማስጠንቀቂያ ሰጥተውት ነበረ። ከኤርሜላ ጋር የምታደርገውን ነገር ተው፣ ቤተሰብ፣ ወዳጆች፣ ጓደኞች እንዲሁም ብዙ ተመልካቾች እየተከፉብህ ነው። እንግዲህ የልጅ አባት የምታደርግህ ሩታ እዛ ጋር እያለቀሰች ከዚህ ጋር የምታደርገው ነገር ጥሩ አይደለም። ትዳር ማለት እንዲህ አይደለም ብለው ከባድ ማስጠንቀቂያ ሰጥተውት ነበር። ታዲያ አብርሽ ይህን ነገር ችላ በማለት የአባቱን አደራም እንደ ቀልድ በማየት ከኤርሜላ ጋር ቪዲዮ ሲቀርጽ ከሰሞኑ ተመልክተናል። ነገር ግን እንግዲህ አብርሽና ሩታ የልጅ እናትና አባት በሆኑበት ቅጽበት ሩታ ልጅ በተቀፈችበት ቅጽበት ጋሽዬ ሁሉ ነገር ረስተው ተደስተው የአብርሽ ቤተሰቦችም ተደስተው ባሉበት ሁኔታ ተመልክተን ነበረ። እንግዲህ ያለው ነገርም ለስለስ እያለ መጥቶ ነበር። ነገር ግን በሩታ በኩል ያሉ እናትየው፣ በአብርሽ በኩል ያሉ አባትየው በጣም የተበሳጩበት ነገር ተፈጥሮ ነበረ። እንግዲህ ያው ሄርሜላ ልጠይቅ ብላ ሩታ ሆስፒታል ድረስ ሄዳ ነበረ። በዛም ጉዳይ ቤተሰብ በተለይ ትልልቆቹ ሰዎች አዝነው ነበር። ጋሽዬ የሚያስ የሚተላለፉት ነገር ይህ ነገር ቀልድ ነው ወይ? ይቺ ልጅ የምትጠይቀው ምን ቤት ነች? ለምንድን ነው ፊት እየሰጠ ሩታስ ጋር እንድትሄድ የሚፈቅደው? ለምንድን ነው ልጄ አቋም የማይዘው ብለው በአጠቃላይ ተበሳጭተዋል። ሩታም ቢሆን በጣም ተናዳ ነበረ። ነገር ግን በቪዲዮ የተመለከትናት ሳቅ እያለች ነበር። የሩታ እናትን በዚህ ሁኔታ በጣም ከባድ መልእክት አስተላልፈው ነበረ። ጉዳዩ ምንድን ነው? ይቺ ግለሰብ እኮ የልጄን ባል ስታማልል የነበረች ነች። ዛሬ ደግሞ ጠያቂ መስላ የምትመጣው ለምንድን ነው? እሷ ንጹህ እህታ ጌታቸው ብትሆን ለአብርሽ ንጹህ እህቱ እንዲሁ የስራ ጓደኛው ብትሆን እኮ በክብር እንቀበላት ነበረ። ነገር ግን ቤተሰብ መሄዱን ስታቅ ከሩታ ጋር ቤተሰብ ከሆስፒታል መውጣቱን ስታቅ ተሽሎቅሉካ መታ ቪዲዮ ቀርጻ ማሳየት ማለት ምንም ማለት ነው ብለው በአጠቃላዩ እንግዲህ በሩታም በአብርሽም በኩል ያሉ ቤተሰቦች አዝነው ነበር። ታዲያ ይቺ ልጅ ጭራሽ እልህ እየተጋባች አሁን ደግሞ አብርሽ በዛ ቪዲዮ ላይ አብሮ ከሩታ ጎኖ ነው እንዳይታይ ህዝቡም እንዳይደሰት ይመስላል። እኔ ግራ ገባኝ። ለምን ለምን እዛ መኪና ነው ደርሶ። እውነትም ቪዲዮ ላይ ስመለከተው እዛ ድረስ ቤታቸው ድረስ ደርሶ ለምን ቪዲዮ ላይ ሳይገባ ቤት ድረስ ሳያስገባት እንደሄደ በጣም ግራኔ የገባኝ። ሩታ በዛ ነገር ትንሽ ሆዷ ሁሉ እንደተናደደ ፊቷ ሁሉ ያስታውቅ ነበረ። በቃ በሆዷ ብዙ ነገር እንደቻለች ይታይ ነበረ። እስቲ መለስ መለስ እያልክ እይ ስላሉኝ ነው እኔ ራሱ መለስ ብዬ ሳይ መኪናው በር ላይ ቆሞ ነበር። እውነትም ከወረደች በኋላ ነው እንግዲህ ያው መኪናውን በዛው የሄደው ማለት ነው። እሱ መኪና ደግሞ ከአብርሽ ውጭ የሚይዘው የለም። ከዛ ባለፈ ራሱ የነሩታ ዘመድ የነሩታ የቅርብ አብርሽ ቢኖር ደስታችን ጥሩ ነበር ስትል የሩታ ቪዲዮ ሸፈን ብለርድ ፈዘዝ ነገር አድርገውታል የሩታ ፊት እዛ ጋር በጣም ተቀይሮ ነበር። ስለዚህ ከሩታ ጋር የሆነ ነገር መንገድ ላይ ሲመጡ አጋጅቷቸዋል ማለት ነው። እንደተባለውም እንግዲህ ሄርሜላ የሆኑ የሆኑ ነገሮችን አሰነካክላ አብርሽ ከጎኗ እንዳይታይ አድርጋ የሆኑ የራሷን ጣጣ የራሷን ጦሶች ጨምራ እንግዲህ ይሄ ግለሰብ ከሩታ ጋር እንዳይታይ አድርጋለች። ሩታ ደግሞ በዚህ ብሽቅ ያለች ሁሉ ይመስላል። እንግዲህ ሩታ አይፈረድባትም። የልጁ አባት ግለሰብ ከጎኗ ሆኖ ከሌሎች ቪዲዮዎች እንደምንመለከተው አብሮ አጅቧት እስከ መኝታ ቤት ቢያስገባት ክብሩን ትፈልገዋለች። የልጅ እናት ሆናለች። እንግዲህ የልጅ እናት እንድትሆን ያረጋት ባለቤቷም ክብር እንዲያሳያት ትፈልጋለች። ነገር ግን እሱ የሚያረጋቸው ነገሮች ሁሌ እንደሚያበሽቃቸው የዛሬ ቪዲዮ ራሱ ማሳያ የሚሆን ነው። በቃ ስለ አብርሽ ሲነሳ ሁሉ ማውራትና እንደዚህ መመላለስ አልፈለገችም። በአጠቃላዩ ጥሩ ስሜት ላይ አይደለችም ማለት ነው። ስለዚህ ማድረሱን ከሆስፒታል አምጥቶ ቤት ድረስ አድርሷታል። ነገር ግን እዛው መኪናው እንደሚታየው እሱም እነሱ ቤት ሲገቡ እሱ ግን እንግዲህ በዛው ሄዷል ማለት ነው። ይሄ እንግዲህ ተመልከቱ። ቂም እያያዘች ትመጣለች ሩታ። እንደ በፊቶቹ ደግሞ እንግዲህ የሆነ ነገር ሲጋጩ እነዚህ ነገሮች እየተመዘዙ ድጋሜ ክፍተት እየፈጠሩ ይመጣሉ። እባካችሁ ባካችሁ፣ ሄርሜላም በቅርብ የምታውቁ ሰዎች አብርሽን በሚሆን በማይሆን ነገር እየመከረች ከቤተሰብ ከወዳጆቹ ጋር እንዲጋጭ ብዙ ሰውም እንዲናደድበት አታድርገው። ሄርሜላም ካለችበት ነገር ተምራ ቢያንስ እነዚህ ልጆች የልጅ እናትና አባት ሆነዋል፣ ወላጅ ሆነዋል። ስለዚህ ስለነሱ ወደፊት በማሰብም እንግዲህ ከአብርሽ ሕይወት ወጥታ እንደ እህትነት ትቅረበው ለማለት ነው መልክቴን ማስተላለፍ ፈልገው። በሌሎች ቪዲዮቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።